ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደተለመደው ዛሬም ለወቅቱ ይሆናሉ ያልናቸውን ፖለቲካል አጀንዳዎችን ሞኒተር ስናደርግ ካገኘናቸው ሁለት አንኳር ነጥቦች መርጠናል። ሁለት አጀንዳዎችን መርጠን እንወያያለን። ሁለቱም አጀንዳዎቻችን ህውሓትን በተመለከተ ወይም ትግራይ ክል ሰሜን ኢትዮጵያን የሚመለከቱ አጀንዳዎች ናቸው። ሁለት የወጡ መግለጫዎች አሉ። እነኙን አይተን የራሳችንን እንደ ሚዲያ እንድምታዎችን ወይም ማብራሪያዎችን እንሰጣለን። ከወጡት ነገሮች መካከል አንደኛ ዋነኛውና የመጀመሪያው በበርካታ ሚዲያዎች የተቀባበሉት በበርካታ ሚዲያዎች ቅብሉነት አግኝቶ እየዋለ ያለው የትግራይ የዘር ማጥፋት ወንጀል ማስረጃ እንዲሰበሰብ ተጠየቀ የሚል ነው። የትግራይ በትግራይ ውስጥ የተፈጸሙ ወንጀሎችን በትግራይ ውስጥ የተፈጸሙ የዘር ማጥፋት ወንጀሎችን ማስረጃ እንዲሰበሰብ መጠየቁን የሚያሳዩ መግለጫዎች ወጥተዋል። ከጠየቁት ማስረጃዎቹ እንዲሰባሰቡ የጠየቁት በትግራይ ውስጥ የተፈጸሙ ወንጀሎችን ማስረጃ ለማሰባሰብ የተቋቋመ አንድ ኮሚሽን አለ። ያ ኮሚሽን ላይ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደም ጠንከር ያለ ሀሳብ ሰጥተዋል። እዚህ ላይ ታደሰ ወረደ እዚህ ቦታ ላይ ምን አሉ የሚለውን ነገር እናነሳለን። የመጀመሪያው ጀራሉ ያስቀመጡት የእግዚአብሔር ያስታደሩ ፕሬዚዳንት ያስቀመጡት በትግራይ ውስጥ የተፈጸሙ ወንጀሎች ባለቤት ሊኖራቸው ይገባል። በአለም አቀፉ ማህበረሰብም ጭምር ሊያውቃቸው ይገባል። ይህ ወደ ፍትህ ለመሸጋገር የሚያሳይ ነው። ወይም ደግሞ በትግራይ ክልል ውስጥ የተፈጸሙ የዘር ማጥፋት ወንጀሎች በማን ተፈጸሙ የሚለውን ማስረጃ የማሰባሰቡ ሂደት ተጠናክሮ ሊቀጠል ይገባል። ይህን ስንል ግን ለበቀል አይደለም። ይህን ስንል ግን ለሰውን ጥላቻ ለመዝራት አይደለም። ሊረሳ የማይገባ ሌሎች እንዲማሩበት የሚገባ የሚል በርከት ያለ ሀሳቦችን አንስተዋል እና እኔ ምልከታዎችን ማንሳት የምፈልጋቸው አንዳንድ ነጥቦች አሉ፣ አንዳንድ ጉዳዮች አሉ። ጀነራል ታደሰ ወረዳ ጊዜ ያስተዳደር ፕሬዚደንቱን ጨምሮ የኮሚሽኑ ስራ አስፈጻሚ የሚባሉ የኮሚሽኑ አባላት በዚህ ጉዳይ ላይ ጠንከር ያለ መግለጫ ነው የሰጡት እና ሚስ ያደረጉት ፖይንት አለ አሁን ትግራይ ውስጥ የሚገኙ ኃይሎች በየዘር ማጥፋት ወንጀል በማን ተፈጸመ የሚለውን ነገር በትግራይ ህዝብ ብቻ የተፈጸመ አድርገው መቁጠራቸው በነኚ ጀነራሎች በነኚ አሁን ባሉ የትግራይ ክልል ትግራይ ውስጥ ያሉ መሪዎች፣ ወታደራዊ አዛዦች ለሰላም ቅድሚያ አንሰጥም ያሉ ለሰላም እጃቸውን ባልሰጡም አሁንም ሰላም ቀንቀን ሰላም የሚመስሉ ሌሎች አካላት ጋር ገጥመው የትግራይን ህዝብ ሰቆቃ የሚያበዙ ሀይሎች በአማራ ላይ ስለፈጸሙት አማራ ክልል ውስጥ ገብተው ስለፈጸሙት የዘር ማጥፋት ወንጀል የዘነጉ አማራ ክልል ውስጥ ገብተው ባደረሱት ኢሰብአዊ ድርጊት የተዘናጉ ኃይሎች ናቸው። እኔ እነ ደብረጽዮን ማን ነው እ ታደሰ ወረደ ይሄን የመጠየቅ የሞራል ልዕልና የላቸው። በአጠቃላይ የጦር አመራሩ የጦር ኃይሉ አመራሩ በትግራይ ክልል ውስጥ የተፈጸሙ የዘር ማጥፋት ወንጀሎችን በገለልተኛ አካል አማራ ላይም የተፈጸመውን ትግራይ ላይም ተፈጸመ የሚባለውን አማራ ላይ ተፈጸመ የሚባለውን ከሁለቱም የጸዳ ገለልተኛ አካል ሊያጣራና ማስረጃ ሊያሰባስብ ሲገባ አንዱ የዘር ማጥፋት ይፈጽም የነበረ ሀገር ሊያተራምስ የነበረ ህወሀት የሚባል ኃይል ራሱ ደግሞ የዘር ማጥፋት ወንጀል እነማን እንደፈጸሙ ማስረጃ ይጣራ በሚል ራሱን ከጠያቂነት ነፃ ሊያወጣም ነው። ሉክ ትግራይ ውስጥ የዘርም ማጥፋት ወንጀል ተፈጽሟል በሚል ማስረጃ ገለልተኛው ግን ቢያሰባስብ ትግራይ ክልል ውስጥ የተፈጸመውን የዘር ማጥፋት ወንጀል በበላይነት የመሩት ዛሬ መግለጫ የወጡት ሰዎች ናቸው። እንዲፈጸም ለራስ ስልጣንና ለራስ ገንዘብ አካውንት መሙላት የራስ ሆድን ለመሙላት ሲባል ወንጀሉን ከየትም ከየትም አምጥተው ትግራይ ውስጥ እንዲፈጸም ያደረጉት እነኛ አካላት ናቸው። ስለዚህ ተጠያቂ መሆን ያለባቸው ሰዎች ማስረጃ አሰባሳቢ የሆኑ ማለት የፍትህ ሂደቱ ላይ ተጠያቂ ጥያቄ ያስነሳል ማለት ነው። ጀነራል ታደሰ ወረደም፣ ደብረ ጽዮንም ብላ ብላም የሚባሉ ሰዎች እነ ድንኩልም፣ እነ አብራ ድንኩልም፣ ሌሎችም ኃይሎች በትግራይ ህዝብ ላይ ስለተፈጸመ የዘር ማጥፋት ወንጀል የመጠየቅ የሞራል ልዕልና የላቸውም። ያንን ጦርነት ኢትዮጵያ ማነው ትግራይ ውስጥ እንዲፈጠር ኬትም ኬትም ጦርነት ስበው ለራሳቸው ሲሉ ጦርነት የሳቡ መሆኑን ሚስ አንደርስታንድ ያደረጉ መሆኑን በስልጣን በገንዘብ ጥማት ሰክረው ህዝብን እንደ ቁማር ያሳዙ አሲይዘው ሲያስጨፈጨፉ የነበሩ መሆኑን አንደኛ አሁን አፍተሩ ከፕሪቶሪያ ስምምነት በኋላ ከፕሪቶሪያው ስምምነት ቀጥሎ እየሄዱበት ያለው ፖለቲካን አካሄድ ቁልጭ አድርጎ ያሳያል። የመጀመሪያው ለስልጣን ሲዋጉ የነበሩ ሰዎች ህዝብን ለስልጣን ሲያስጨርሱ፣ የህዝብን ደም ለስልጣን ሲገብሩ የነበሩ ሰዎች መሆኑን በሚያሳይበት እውነት ውስጥ ዛሬ ሊጠየቁ የሚገባቸው ሰዎች፣ ሁለተኛ የፖለቲካ አጀንዳ አንስተው ዳግም የትግራይ ህዝብ ተጠያቂ እንዳያደርጋቸው ተጠያቂነቱን ለሌላ ሶስተኛ ወገን ለመስጠት የሚካሄድበት ርቀት ካልሆነ በስተቀር በአማራም በትግራይም ለተፈጸመ የዘር ማጥፋት ወንጀል የአንበሳውን ድርሻ የሚወስዱ ኃይሎች ኮሚሽን ለተፈጸመ የዘር ማጥፋትም ላይ መረጃ የሚያሰባስብ ኮሚሽን ብሎ በማዋቀር ከተጠያቂነት ሊሸሹ የሚያደርጉት አካሄድ መሆኑ መታወቅ መቻል አለበት። የትኛው የትግራይ የጦር አዛዥ ነው ትግራይ ውስጥ ጦርነት እንዳይፈጠር ወይ የትግራይ ውስጥ ጦርነት እንዳይኖር አስተዋጽኦ ሲያበረክት የነበረው? የትኛው የትግራይ ውስጥ የነበረ የጦር አዛዥ ነው አማራ ውስጥ ገብቶ ኢሰብአዊ ድርጊት ፈጽሞ ያልወጣው? የዘር ማጥፋት ወንጀል ፈጽሞ ያልወጣው ማን ነው? እንትን ትኩስ ድንች አድርጎ ለመቀባበል የሚሞክረው ከመረቁ ስጭኝ ከስጋው ጾመኛ ነኝ የሚባል እሳቤ ለመሄድ የሚሞክረው ይሄ ትክክል አይደለም። ዛሬ እነ ኢትዮ ፎረም፣ እነ ኢትዮ ኒውስ፣ እነ ኢትዮ ዜና፣ እነ ዛራ ሚዲያ ሲቀባበሉት የዋሉት አጀንዳ ነው ሉክ መጠየቅ ያለባቸው ሰዎች፣ ማስረጃ ሊሰባሰብባቸው የሚገባ ሰዎች፣ ኢንፒሪንስ የባንክ አካውንት ባንክ ሲዘርፉ የነበሩ ሰዎች፣ አፈገፈግሃል ብለው የትግራይን ህዝብ፣ የትግራይን ወጣት ጦርነቱ ከብዶት ሲያፈገፍግ አፈገፈግሃል ብለው ሲረሽኑ ወይም እንዲረሸን ሲያዙ የነበሩ የጦር ጀነራሎች ተሰብስበው ትግራይ ውስጥ የተፈጸመ የጦር ወንጀልን ማስረጃ ሊሰባሰብ የሚል ኦኬ ኢንቫይት ቢያደርጉ ኮሚሽን ሳያቋቁሙ እኛን ጨምሮ አማራ ክልሉም የፌዴራል መንግስት ማንንም ያካለለ ሁሉንም ተጠያቂ ሊያደርግ የሚችል የዘር ማጥፋት ወንጀሉ እነማን እንደፈጸሙ ማስረጃ ይሰባሰብ ብሎ ቢሉ፣ ኦኤትስ ኦኬ፣ እነኚህ ዋና የዘር ማጥፋት ወንጀልን በትግራይ ህዝብ ላይ የፈጸሙ ሰዎች፣ ወጣት እንዲረሸን ሲያዙ የነበሩ ሰዎች ተሰባስበው የትግራይ ክልል ላይ የትግራይ ትግራይ ላይ የዘር ማጥፋት ወንጀል የፈጸሙ ሰዎችን ማስረጃ የሚያጣራ ኮሚሽን የሚል ስያሜ ሰጥተውት ራስን ከተጠያቂነት ለማምለጥ የተፈጸመው ጉዳት ላይ የደረሰው እልቂት ላይ ላለመጠየቅ ለትግራይ ሕዝብ ንስሐ ላለመግባት ዛሬም በስልጣን ጥማታቸው በሚያደርጉት ጉዞ ላይ ላለመገታት የሚያደርጉት አካሄድ ነው። ይህን በደንብ ማወቅ መቻል አለባችሁ። ይሄን በደንብ መረዳት ያስፈልጋል እንጂ ኖርማሊ ጤናማ የሆነ በፈጸመው ወንጀል ሪግሬተር የተጸጸተ አሁን ስለ ትግራይ ህዝብ የሚጨነቅ አካል ሊያደርግ የሚችለው ዋነኛ ነጥብ ምንድን ነው? በጦርነቱ ተሳትፎ ያልነበራቸው ሦስተኛ አካላት ይህን ማስረጃ እንዲያሰባስቡ፣ ሰዎች ተጠያቂ እንዲሆኑ መጋበዝ ነበር የነበረባቸው ራሳቸው ዋና ማስረጃ አሰባሳቢ ሆነው የዓለም አቀፍ ማህበረሰቡን ቢጠራ ህውሐት የሚባል ቲም፣ ሁለት ነገር ማንሳት ይቻላል ዚህ ጋር። አንደኛ ዛሬም በትግራይ ህዝብ መሸቀጡን፣ ዛሬም በትግራይ ህዝብ መነገዱን እነኚህ ትግራይ ውስጥ ያሉ የትግራይ ነቀርሳዎች አላቆሙም። ዛሬም አታለው ይሄን ህዝብ ወደ ጦርነት ገብተው ማስገባት ይፈልጋሉ። ሁለተኛ ዛሬም በትግራይ ህዝብ ለፈጸሙት በደል ዛሬም በትግራይ ህዝብ ለፈጸሙት የዘር ማጥፋት ወንጀል ተጠያቂ ላለመሆን የሚሄዱበት መንገድ መሆኑን ማወቅ መቻል አለባቸው። ይህን ያልተረዳ ኃይል በደንብ ባይዞ የመደጋገመው እንድትረዱት ስለምፈልግ፣ ጌታቸው ረዳ በነበረው ቲቪ ላይ ማነው ፋና ቲቪ ላይ በነበረው መግለጫ ላይ ወይም ኢንተርቪው ላይ ቁልጭ አርጎ ስዕሉን አሳይቷል። እንዴት ወጣት ያስረሽኑ እንደነበረ እንዴት ባንክ ይዘርፉ እንደነበረ እንዴት ወደ ግላቸው አካውንት ያስገቡ እንደነበረ እንዴት የፈለጉትን ሰው ዶላርና ወርቅ ተሸክሞ ከሀገር ይወጣ ያደርጉ እንደነበረ ቁልጭ አድርጎ አሰጥቷል። በነገራችን ላይ ጌታቸው ረዳ እነኚህን ነገሮች ኢንተርቪ ከመስጠቱ በፊት ሀይለ ሊባኖስ የሚባለውን ሰውዬ ጉድ ጨምሮ በሲኖ እንዲጨፈጨፉ ያደረጋቸውን ሰው ወጣቶች፣ የትግራይ ወጣቶች የዘር ማጥፋት የፈጠሩበትን ጨምሮ እና አብረሃ ድንቁል የትግራይን ወጣት እንዴት ያደርጉ እንደነበረ እያንዳንዱን ነገር ጌታቸው ረዳ መግለጫ ከመስጠቱ በፊት ቀናቱ ሀያና ሰላሳ ቀናቶች በፊት እኔ በቲክቶ ገጽም በፌስቡክ ገጽም አስፈራሉ። እኔ ፌስቡክ ገጽ ላይ አስፍሬው ጌታቸው ረዳ ሳይጠቅሶ ያለፈው ነገር የለም መረጃው ስለነበረኝ እዛው ካሉ ሰዎች መረጃውን ማስረጃውን ስለነበረኝ ማለት ነው። ስለዚህ በዘር ማጥፋት ወንጀል ሶስተኛ ወገን እንዲጠየቅ የሚደረገው እርብርብ እውነት ለትግራይ ሕዝብ የማይጠቅመው ዛሬም የትግራይን ሕዝብ የበደሉትን በደል ሊክሱ ያልተዘጋጁ መሆናቸውን የሚያሳይ አንድ። ሁለተኛ በጦርነቱ በጦርነቱ ወቅት ትግራይ ክልል ውስጥ ብቻ ጉዳት የነበረ የሚያስመስሉ የአማራን አርሶ አደር ኢሰብዓዊ በሆነ መልኩ ይገሉ የነበሩ ያርዱ የነበሩ ያባረሩ የነበሩ ምንም አይነት ከጦርነቱ ጋር ዝምድና ያልነበረው የትግራይ ህዝብ ህወሓትን ወግኖ ጦርነት በወጣበት ርቀት ልክ እንኳን የነበረውን ጦርነት ተረድተው ከጦርነቱ ጎን ያልነበሩ አርሶ አደሮችን ጭምር አማራ ክልል ውስጥ ሚስትሪት ሲያደርግ የነበረ ኢሰብአዊ ድርጊት ሲፈጽም የነበረ ኃይል ዛሬ ተነስቶ ማስረጃ ይሰባሰብ። ኦኬ እኔ እኔው ራሴ ወንጀለኛ፣ እኔው ማስረጃ አሰባሳቢ ከሆንኩኝ እኔ ከራሴን ከጥያቄነት ነፃ ነው የማወጣው ማለት ነው። ስለዚህ የጊዜ አስተዳደር ፕሬዚደንቱ የመሩት ጦርነት ላይ እንደዚህ አይነት ኮሚሽን ተቋቁሞ ለበቀል አይደለም ለምን አይደለም ለምን ላይሆን ይችላል ለፍትህ ከሆነ ግን ሶስተኛው ወገን ሊያጠራ ያጣራ የሚገባው ከዓለም አቀፍ ማህበረሰቡ ጋር ሆኖ ሊያጣራ ይገባል እንጂ እነኚህ ዛሬ ቁጭ ብሎ የዶለቱ ሰዎች ምርመራ የሚጣራባቸው እነ ዛሬ የዶለቱ ሰዎች ፈረስት ማስረጃ የሚገኝባቸው ሰዎች ናቸው። አማራ ክልልም ስለተፈጸመ ትግራይ ክልልም ስለተፈጸመ ወንጀል ትግራይ ክልልች ደግሞ የተፈጸመ ወንጁ በሁለት መልኩ ነው። አንደኛው ወንጀሉ እንዲፈጸም ጦርነት ቀስቅሰው ወደ ጦርነት ያስገቡ ሁለተኛው ጦርነቱ በከበዳቸው ወጣቶች ላይ እርምጃ ሲወስዱ የነበሩ ናቸው። ይሄን በደንብ ማየት ያስፈልጋል። ስለዚህ ለእኔ ከጠያቂነት ለማምለጥ የተደረገ ፌክን መግለጫ የሚል ስያሜ እሰጠዋለሁ። ማለት እዚህ ላይ እንትን ማለት የለባችሁ ትግራይ ወጣቶችን ግር ሊላቸው አይገባም፣ ግር ሊላቸው አይገባም። እነኚህ ሰዎች ቀስቅሰው ለኩሰው ጀምረው ሁለት ዓመት ባዘለቁ ጦርነት አካሉ የጎደለ ህይወቱ የተቀጠፈ ንብረቱ የወደመበት የትግራይ ህዝብ ሪከቨር ሳይደረግ ለስልጣን የተባሉ ናቸው። ስለዚህ ለስልጣን የተጋደሉት ለስልጣን በሚጋደሉበት ሂደት ውስጥ የትግራይ ህዝብ ላይ እርምጃ እራሳቸው ሲወስዱ የነበሩ ናቸው። ሊያብሊቲ የሚጀምረው ከራሳቸው ማስረጃ ማሰባሰብ ማስረጃ ሊሰባሰብባቸው የሚገቡ ሰዎች ማስረጃ አሰባሳቢ ሆነው መምጣታቸው የፍትህ ሂደቱ ያልጠራ መሆኑን ቁልጭ አድርጎ የሚያሳይ መሆኑን ማየት ያስፈልጋል። እኔ ደብረ ጽዮን ስብስብ ቶታሊ ራስን ከጥያቄነት ነ እስቲል ጸጥታ ውስጥ ያልገባ እስቲል ሪግሬት ያላደረገ ኃይል ነው እና ይሄን በዚህ ማየት ያስፈልጋል ማለት ሁለተኛው ዛሬ በርካታ ሚዲያዎች እዛው ከትግራይ ክልል ሳንወጣ በርካታ ሚዲያዎች እየተቀባበሉት ማነው የሚገኘው፣ በርካታ ትኩረትን እያገኘ ያለው አንድ ጉዳይ አለ። በመቀሌና በጄኔቭ ሊደረግ የተካሄደ ሰልፍ አለ። በቃ የሚል ሰልፍ ማለት ነው። ይህ በቃ የሚለው ሰልፍ በመቀሌ ከሰኔ 11 እስከ ሰኔ 13 ለማካሄድ ታቅዷል። ከሰኔ 11 እስከ ሰኔ 13 ድረስ ሁለተኛው በጄኔቭ ነው። በዩናይትድ ኔሽን ዋና ጽህፈት ቤት በር ላይ ሰኔ ሀያ ላይ ጄኔቭ ላይ ሰኔ ሀያ ላይ ነው እንዲደረግ እየደረገ ያለው ሶስተኛው በዚህ ሰልፍ ላይ በዚህ ሰልፍ ላይ ትግርኛ ቃሉን ልሳሳት እችላለሁ ስላል የሚባል ኮሚሽን ነው ወይም ሲቪክ ማህበር ሲቪክ ማህበረኝ የሚል በምዕራብ ትግራይ እየተቋቋመ በምዕራብ ትግራይ የተቋቋመ በቃ ስላል ነው ትግርኛ ቃሉ ልሳሳት እችላለሁ። ዜናዎችን ሳነባቸው ስላል በሚባል ኦርጋናይዜሽን ከጀርባ እንደደብረጽዮን የሚመሩት በቃ የሚለው አጀንዳ የመጀመሪያው የጻፈው ረዘም ባለ ደብዳቤ ደብዳቤውን ስላየሁት ዩናይትድ አረብ ኢሚሬት፣ አሜሪካን፣ ዩኬ እንግሊዝ እንዲሳተፉ ጥሪ አቅርበዋል። የመጀመሪያው ሁለተኛው በመቀሌ ከሰኔ 11 እስከ ሰኔ 13 ድረስ ሰልፍ ሲደረግ እነኚህ የተጠቀሱ ሀገራት የፕሪቶሪያው ስምምነት ማን ነው ተፈናቃዮች ወደ ቀያቸው ያልተመለሱ በመሆናቸው እስከ ሰኔ 18 ድረስ የፌዴራል መንግስትን የሚያወግዝ የፌዴራል መንግስትን የሚወቅስ መግለጫ እንዲያወጡም በደብዳቤያቸው ላይ አካቷል። በአጠቃላይ ጄኔቭ ላይ ደግሞ ሰኔያ ላይ መቋጫውን ጄኔቭ በር ላይ ደግሞ ሰልፍ ለመውጣት አቅደዋል። ሰኔ ሀያ በሚደረገው የጄኔቭ ሰልፍ ላይ ከላይ የጠቀስኳቸው አሜሪካ፣ ዩናይትድ አረብ ኤምሬት እና እንግሊዝ በቆንጽላዎቻቸው አማካኝነት ሰልፉን እንዲቀላቀሉ ጥሪ አቅርበዋል። የዚህ በቃ የሚለው ቶታል ደብዳቤያቸውን ር መግለጫቸውን ነገር በቃ የሚለው መሪ ቃል ያለው ሰልፍ ዋና ዓላማው ይላሉ ተፈናቃዮች በደቡብ ትግራይ የሚገኙ ተፈናቃዮች በተለያዩ የትግራይ አካባቢዎች የሚገኙ ተፈናቃዮች ወደ ቀያቸው አልተመለሱም። ለዚህ ምክንያቱ የፕሪቶሪያው ስምምነት እንዳይፈጸም የፌዴራል መንግስት እንቅፋት ሆኗል። ስለዚህ የፌዴራል መንግስት በዩናይትድ አረብ ኤምሬትስ፣ በአሜሪካ እንዲሁም በእንግሊዝ ሊወገዝ ይገባል። እስከ ሰኔ 18 ከሰልፉ ጄኔቭ ላይ ከሚደረገው ሰልፍ ሁለት ቀን ቀደም ብሎ ደግሞ ቀደም ብሎ የፌዴራል መንግስትን የፕሪቶሪያው ስምምነትን ተፈጻሚ አላደረገም ሊል የሚችል ሊያወግዝ የሚችል ደብዳቤ መግለጫ ሊያወጣ ይገባል የሚል አጠቃላይ ነው የሰጡት። ስላል የሚባለው ኦርጋናይዜሽን ስላል የሚባለው በኢንፎርማሊ በእነ ደብረ ጽዮን የሚመራው ሀይል ማለት ነው። አሁን የእኛን ምልከታ እናስቀምጥ። አንደኛ መገንዘብ ያለባችሁ ትግራይ ክልል ውስጥ ያሉ ተፈናቃዮች ወደ ቦታቸው ይመለሱ የሚል አዲስ የፖለቲካ ትኩሳት ለመፍጠር የሚሞክረው የደብረ ጽዮን ኃይል ነው የከሰረው። የትግራይ ህዝብን ቁማር አስይዞ ህይወቱን አስገብሮ ህይወቱን ያቆየው ኃይል ነው ዛሬ አዲስ ዌቭ የሚያመጣው። ሁለተኛው የፕሪቶሪያው ስምምነት በጊዜያዊ አስተዳደር በነበሩ ጊዜ ጌታቸው ረዳ የገጠማቸው ፈተና የፌዴራል መንግስት ተፈናቃዮች እንዲመለሱ አይደለም ኮምፐንሴት እንዲደረጉ ዲዲአር ውጤታማ እንዲሆን ከፌዴራል መንግስት ምንም አይነት ኔጌቲቭ ነገር ገጥሞን አያቅም። ተፈናቃዮች ያልተመለሱት ህውሐት በምንባል ሰዎች እንባል በነበሩ ሰዎች አለመግባባት ነው የሚል ነገር ቁልጭ አድርጎ አሳይቷል። በተደጋጋሚ ንግግሮቹ ላይ አስቀምጧል። በነገራችን ላይ ይሄ ቲም እውቀት የራበው ይህ በነደብረ ጽሆን የሚመራቲም የፖለቲካ አናሊሲሱ የቀሽ የሆነ የቀሸመ የፕሪቶሪያው ስምምነት ምን እንደሆነ በውል ያልገባው ኃይል ነው። የፕሪቶሪያው ስምምነት ደጋግመን እንደምናነሳው አንደኛ፣ የፕሪቶሪያው ስምምነት ደኦኒልዲንግ የመጀመሪያው ፓወሩ ተኩስ ማስቆም ነው። ሁለተኛ፣ ተፈናቃዮችን በተመለከተ ህገ መንግስታዊ በሆነ አግባብ የወሰን ጥያቄዎች እንዲፈታ ተፈናቃዮች ወደ ቦታቸው እንዲመለሱ ማድረግ ነው። ይህ የፕሪቶሪያ ስምምነት ህገ መንግስትን አይተካም፣ ሌሎች ህጎችን አይተካም፣ አዋጆችን አይተካም፣ መመሪያዎችን አይተካም። ከነኚህ ሁሉ ነገሮች የበታች ነው። የፕሪቶሪያው ስምምነት ተኩስ አቁሞ ከሽግግር መንግስት ከጊዜያዊ መስተዳደር ወደ ቋሚ መስተዳደር የሚመጣበትን መንገድ የሚዘረጋ ጋይድላይን ነው። እነኛ ሄዶች ተፈናቃዮች ይመለሱ ብሎ ከማለት ባሻገር ተፈናቃዮች እንዲመለሱ አንዳችም ጥረት የማያደርጉ ናቸው ስላልን ጨምሮ እነደብረጽዮን ማለት ነው። እነ ደብረጽዮን አንዳች ያደረጉት አንዳች የሄዱት እርምጃ የለም። ኤቭሪ ጊዜ፣ በእያንዳንዱ ወቅት ትኩስ የፖለቲካ አጀንዳ አድርጎ መጥቶ ህዝብን ቀስቅሶ ያልተገባ ስሜት ውስጥ ከቶ ዳግም ጦርነት የሚፈልጉ ሰዎች ናቸው። ሁለተኛው የፕሪቶሪያው ስምምነት ይፈጸም የሚሉ ከፕሪቶሪያው ስምምነትን ከህግ አግባብ ውጭ የፕሪቶሪያውን ስምምነት በጣሰ መልኩ ከጎረቤት አገራት ጋር ግንኙነት ፈጠርን፣ ግንኙነት እየፈጠር ነው፣ ልንፈጥር ነው የሚሉ የተለያየ መግለጫ የሚሰጡ ዛሬም በእብሪት ተፈጥረው ዋን ፓርት ኦፍ ኢትዮጵያን ስቴት የአንድ የኢትዮጵያ ክልል መሆኗን ትግራይን ያልተቀበሉ በሀገር ደረጃ ፎሬን ሪሌሽን የመሰረቱ ሰዎች ናቸው። ኢትዮጵያን ለማተራመስ ኢትዮጵያን ለማተራመስ በሚሄዱበት ርቀት ከውጭ ወራሪ ኃይል ጋር የኢትዮጵያን ምቾት፣ ሰላም ከማይፈልጉ የቀጠናው በጥባጭ መሪዎች ጋር በአክቲቪስቶቻቸው፣ በጦር አመራሮቻቸው፣ በዲያስፖራዎቻቸው መካከል ግንኙነት የሚፈጥሩ ኃይሎች ልክ እዛ ጋር ጭር ሲል እዚህ ጋር ደግሞ ተፈናቃይ የሚል ነገር ይዞ ይመጣል። የፌዴራል መንግስት በተሾመ ቶጋ የሚመራ ኮሚሽን አቋቁሟል። የትግራይ ተፈናቃዮችን ወደ ቦታቸው ለመመለስ ብቻ አይደለም፣ ፕሮቴክት ለማድረግ ኮምፐንሴት ለማድረግ ኮምፐንሴት ለማድረግ። እነኛ ተፈናቃዮች ግን ወደ ቦታቸው እንዳይመጡ ዋናውን አጀንዳ የሚወጡት ስላልጨምሮ የነ ደብረ ጽዮን ጉዶች ናቸው። ምክንያቱም የሪል የፌዴራል መንግስትና ፕሪቶሪያው ስምምነት ባስቀመ የፌዴራል ስምምነት ማነው የፕሪቶሪያው ስምምነት በሚያስቀምጠው መሰረት የፌደራል መንግስት ባለው አቋም መሰረት እነኚህ ተፈናቃዮች ወደ ቦታቸው መመለሳቸው ትግራይን ለማተራመስ የራሳቸው ኖር ለመሙላት የሚጥሩ የነ ደብረጽዮን ስብስቦች የእንጀራ ገመር ተበጠሰ ማለት ነው። የፕሪቶሪያው ስምምነት እንዳይፈጸም የመጀመሪያም የመጨረሻ እንቅፋት የነ ደብረጽዮን ስምምነት መሆኑ ጌታቸው ረዳ ቁልጫ ጓሰዷል። ኖቶኒ ጌታቸው ረዳ የፕሪቶሪያው ስምምነትን ለምሳሌ በጣም የሚገርሙ ናቸው እኮ። ለምሳሌ የፕሪቶሪያው ስምምነት የሚያወራው ስለ ተፈናቃዮች ብቻ አይደለም። ህዋትን መልሶ ህይወት ያለው ፓርቲ ከማድረግ አንጻር የሚያስቀምጠው ነገር አለ። ከተፈናቃዮች ጋር ብቻ አይደለም። በርካታ ያሉ ዝርዝር ነጥቦችን ይዞ መፈጸም ያለባቸው በሁለቱ በክልልና በፌደራል መንግስት አብሮነት መፈጸም ያለባቸው ተግባሮች አሉ። ለምሳሌ ህዋትን መልሶ ፓርቲ ለማድረግ የተሰጠውን እድል ፕሪቶሪያው ስምምነት ላይ በተገባው ቃል መሰረት የፌዴራል መንግስት ህውሐት ከተሰረዘበት ፓርቲነት መስፈርቶችን አሟልቶ ህጋዊ ፓርቲ እንዲሆን አደረገ። ህጋዊ ፓርቲ የሚሆንበትን መንገድ ፈቀደ፣ አስቀመጠ፣ ዘረዘረ። ያን ክራይቴሪያ ወደ ጎን ብሎ ህውሐትን ህጋዊ ማድረግ ያልቻለ ስብስብ ነው። ከፕሪቶሪያው ስምምነት የፌዴራል መንግስት እንዳይፈጸሙ ባይዘው ጥሩ ተነሳሽነት ያለው የፌዴራል መንግስቱ ህውሐትን ፓርቲ ከማድረግ አንጻር፣ ዲዲአርን ከማስፈጸም አንጻር፣ ጊዜያዊ አስተዳደር ከማዋቀር አንጻር ሲዋቀር ከፌዴራልና ከህውሐት እና ከፒፒ ነበረ። መንግስት ይሾማል ወይም ይዋቀራል የተባለው አብዛኛውን ለዘጠና ከመቶ ሊባል የሚችለው ለህውሐት ሰዎች ሰርቶ የፌዴራል መንግስት በፍጹም ተነሳሽነት አደረገ። የትግራይ የፌዴራል መንግስት የትግራይ ህዝቦችን ሰብስቦ ተፈናቃዮችን ለመመለስ ይሄን ይሄን ይሄን እንቅፋት የሆኑብን እነኛ ያሎች ናቸው ብሎ ዘረዘረ አሁንም አሁንም የቀረችውን አንድ አማራጭ ይዞ ተፈናቃዮች ወደ ቦታቸው እንዳይመለሱ ኔጌቲቭ መረጃ እየሰጡ እዛ ብትሄዱ ይሄ ይገጥማችኋል እያሉ በየመጠለያ ጣቢያዎቻቸው የራሳቸውን አንጃ ልከው ደብረጽዮን ግሩፕ ተፈናቃዮች ደፍረው ወደ ቀያቸው እንዳይመለሱ የራሳቸውን ፕሮፓጋንዳ እየነፉ ከፕሪቶሪያው ስምምነት አንዱ የፌዴራል መንግስት ተፈጻሚ አላደረገውም ነው። የህውሐት የትኛውን የፕሪቶሪያ ስምምነት ተፈጻሚ አደረገ? አንደኛ። ሁለተኛ ህውሐት የትኛውን የፕሪቶሪያ ስምምነት ተፈጻሚ ለማድረግ ተመሳሽነት አሳየ? ሁለተኛ የትኛውን ጥረት አደረገ? የፌዴራል መንግስት ህውሐት ፓርቲ የሆኑ ሰው እንዲሆን ምቹ ሁኔታ ሁሉ ፈጠረ። የፕሪቶሪያ ስምምነት እንዲፈጸም የህግ አግባብን ጭምር በመቀየር የአንበሳውን ድርሻ ተወጣ። የፌዴራል መንግስት ምድር ይሄ ብሎ ተፈናቃዮችን ለመመለስ የፌዴራል መንግስት ኮሚቴ አዋቀረ፣ በኮሚሽን አደራጀ፣ ቦታው ድረስ ገብቶ ተፈናቃዮች ወደ ቦታቸው እንዲመለሱ በርካታ ጥረት አደረገ። ኮሚሽኑ ውጤታማ እንዳይሆን፣ ተፈናቃዮች ወደ ቂያቸው እንዳይመለስ ደብረ ጽዮን እና ስላል ነው ስላል የተባለ ህሊና ቢስ አእምሮ የታወረ ገንዘብ በቃኝ የማይል በሽመል የሄደ ምርኩስ ሳይዝ መራመድ የማይችል ለትግራይም ለኢትዮጵያም ነቀርሳ የሆነ ስብስብ ኮሚሽኑ ውጤታማ እንዳይሆን አደረገ። ይህን ጌታቸው ረዳ ቁጭ አርጎታል። ጌታቸው ረዳ ከማንሳት በፊት ዝርዝር ነገሩን እኛ ስናንሳ ነበር፣ በተለያየ ሚዲያዎች፣ በራሴ ሚዲያ፣ ባሉም የሚዲያ ፕላትፎርሞች በአጠቃላይ ለአቶ ባባ ሚዲያ በርከት ያለ መረጃዎችን ለማሰባሰብ ሞከረ። እዛ ካሉ የመረጃ ምንጮቹ ዋናነት በቃ የሚባለው ሰልፍ አበቃለትም በሉት። ዋሬቨርዲስ ሀገራትን ሰብስበው ሰልፍ ይደረግ የሚል ሁካታ የተፈለገበት አላማው ሌላ የፖለቲካ ትርፍ ለማግኘት የሚደረግ አካሄድ ነው፣ አካሄድ ነው። ይህ ስላል የተባለ ሲቪል ተቋም ሲቪል ሶሳይቲ እያወራ ያለው ስለ ምዕራብ ትግራይ ነው ስለ ሆል ትግራይ አይደለም ስለ ሁሉም ትግራይ አይደለም መልሰን የስልጣን ባለቤት መሆን አለብን የሚሉ ሰዎች ነው ስለዚህ የዘር ማጥፋት ወንጀሉን በጠቀስ ነው ልክ ይሄ ደግሞ በቃ የሚባል ሰልፍ የነ ደብረ ጽዮን ፕሮፓጋንዳ ነው ማወቅ መቻል መቻል አለበት የፌዴራል መንግስትን ያህል አይደለም የፌዴራል መንግስትን ሩቡን እንሱን ሲሆን አስተዋጽኦ ያበረከተ ጥረት ያደረገ ከህውሐት ውስጥ አንድ ኃይል ካለ ዲቤት እናድርግ። የፕሪቶሪያው ስምምነት ይሄ ተስማምቶ ከመጣ በኋላ ባይፈጸም ግድ የለኝም ይፈጸም አላለም የፌዴራል መንግስት። ሁሉም የተስማማናቸው ነገሮች ይፈጸሙ፣ ወደ መሬት ይረዱ፣ የህግ አግባብ የሚያስፈልጋቸውን የህግ አግባብ እናደርጋለን፣ ተኩሱ እናቆማለን። ፎሬን ሪሌሽን እኮ የሚያደርግ ኃይል ነው። ስለ ፕሪቶሪያው ስምምነት አለመፈጸም ይነግረል። ራሱ የፕሪቶሪያውን ስምምነት የሚጥስ ዳግም ጦርነት ለመቀስቀስ ከኤርትራ ጋር ወዳጅነት ለመመስረት የሚያስብ ቲም ነው። ተኩስ አቁም ላይ በፕሪቶሪያ ስምምነት ተስማምቶ ሌላ ተኩስ ለመጀመር ኤርትራን ተማምኖ ኤርትራን ተመክቶ ጦርነት ለመቀስቀስ የሚል ይ ተፈናቃዮች አልመጡም ይላል ተፈናቃዮች አልተመለሱም ይ ተፈናቃዮች አልተመለሱበት ምክንያት ምንድን ነው? የፌዴራል መንግስት በግልጽ የዓለም ሚዲያዎች በዘገቡት የዓለም መንግስታት በሚያውቁት መልኩ ተነሳሽነቱን አሳይቷል። ያልተመለሱበት መሰረታዊ ሪዝም ምንድን ነው ብላች ብትጠይቋቸው ይሄ በዚህ በዚህ ምክንያት አልመጡም አይሉ ተፈናቃዮች መመለስ አልቻሉም የሚል ነገር አያስቀምጡ። ስለዚህ ዋናው ፖይንት ምንድን ነው? የፖለቲካ ጩኸት መፍጠር ነው የሚፈለገው። ሌላ ዛሬ ያወጡትን መግለጫ ወይም ሰልፍ ያደርጉና አንድ ሶስት ወር ደሞ ዝም ይላሉ። ከዛ ተፈናቃዮች ይመለሱ ሌላ ጩኸት ይጀምራል ማለት ነው። ስለዚህ አሁንም ድሮ በየቄው የነበረ በየቄው ይኖር የነበረ እርሻውን ያርስ የነበረ ሰላማዊ ሕይወቱን ይኖር የነበረ ሕዝብ በትግራዊነት ተደፈረክ በትግራዊነት ተነካ ብለው ብለው የጦር ቀጠና ውስጥ አስገብተው ዋጋ እንዲከፍል አረጉት። ዛሬ ደግሞ የቀረውንም ሕዝብ ምቾቱን ጠብቆ እንዳይኖር የተፈናቀለውን ደግሞ ወደ ቄው እንዳይመለስ አትመለስ ከተመለስ ይሄ ፈተና ይገጥማል እያሉ በየቀው የሚኖረውን ደግሞ ወገንህ ተፈናቅሎ ሳይኖር አንተ እንደ ቁጭ ትላል። ይሄ ሁሉ ለስልጣን የሚደረግ ሽር ጉድ ነው። ከኤርትራ ጋር ሆኖ ከሻቢያ መንግስት ጋር ሆኖ የፌዴራል መንግስት ስልጣን ባለቤት እንሆናለን የሚሉ ህልመኞች፣ ቅዠታሞች ናቸው። በነገራችን ላይ ለወጡበት ማህበረሰብ ራርተው የማያውቁ ይህን ሁሉ ዓለም የሚያውቀውን ደግሞ ኃጢአት ከፈጸሙ በኋላ ዳግም የማይጸጽቱ ኃይሎች መሆናቸውን ማወቅ ያስፈልጋል። ላቶ ባባ ሚዲያ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። የላቶ ሚዲያ ፋሚሊ የሆናችሁ ሰዎች ቪዲዮ ለሁሉም ተደራሽ እንዲሆን ተደራሽ መሆን በሚችልበት መንገድ ሁሉ ተደራሽ አድርጉልኝ። ለላቶ ሚዲያ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ቤታ ቻናላችንን በማሳደግ በየቀኑ ለሀገር የሚጠቅሙ ሀገራዊ አንድነትን የሚያጸኑ እኩልነት ላይ ፍትህ ላይ ቆመው ሊሰሩ የሚችሉ ጉዳዮችን እየዳሰስን እንወያያለን። እንዲሁም የዩቱብ ቻናላችን በተወሰነ መልኩ በፊት የተዘጋው አካውንት የነበረበት ደረጃ ሲደርስ እንግዶችን እየጋበዝን የምንወያይ ይሆናል። ለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። እኔ ባባ ከእናንተ ጋር ቆይታ አድርጌ ያለሁ እንደየሰዓት አቆጣጠራችሁ መልካም ቀን፣ መልካም ምሽት መልካም ውሎ ብያለሁ ባይ